ምን እየሆንኩ ልጠብቅሽ? ቅድ ሰማይ እየሰፋሁ፣ ራስ ዳሽንን እየገፋሁ፣ ወይስ እየሠራሁ የኖ መርከብ ሳፈላልግ የሰኮከብ። ምን እየሆንኩ ልጠብቅሽ? እየዘመርኩ እየዘፈንኩ፣ እያረመምኩ፣ ግራ ገባኝ እኮ ያለየለት ድል ነው ያለየለት ምርኮ። ምን ስሆን ልጠብቅሽ ምን ስሆን ልጠብቀሽ? አባይን ስጠልቀው፣ ኤርታሌን ስሞቀው፣ ቆዳዬን እንደ ጨርቅ ችሎ ቢተኩሰው ተዋናይ ጋር ልሂድ እጹን እንዲምሰው ማን ጋር ልጠብቀሽ? ከጌታዬ ግራ ከጌታዬ ቀኙ በየት ትመጫለሽ ወይ አፍቃሪ ሞኙ? ከአብርሃም ቤት አጋር ወይስ ባቢሎን ግንብ ጋር የት ጋር ትመጫለሽ? በዘመን የት ዘመን፣ በቦታ የት ቦታ ከንጉስ የት ንጉስ ከባህር ምን ባህር ከጫካ የት ጫካ ከደብር ምን ደብር ከሶላት ምን ሰዓት ምን እያረኩ ልጠብቅሽ? ከመላእክት ጋር ስገለፍጥ የዛፍ ቆዳ ስልጥ ግዙፍ ሆኜ ወይ ረቂቅ ንፋስ ሆኜ ወይስ ደቂቅ ወንዝ ሆኜ ወይስ አምባ ደስታ ሆኜ ወይስ እምባ ፀሐይ ግርጌ ወይ ጨረቃ ግጥም ሆኜ ወይ ሙዚቃ ምን ይሆን